እንደዚህ አይነት ታይም አልናፈቀሽም? ከኔ ጋር አልናፈቀኝም። ምንም ጋሻ አልቅበት ገና ግራ ትጋባለ። ገና ግራ ትጋባለ። እንዲህ ይህን አይነት ታይም ለማሳለፍ ከኔ ጋር አልናፈቀሽም ወይ? ስለ ሩታዬ አልናፈቀኝም ስትለው ግራ ያጋባት። ለምን ለምን ብለህ ለምን ጥያቄ ትጠይቃታለህ? መልሱ እኮ ራስህ ጋር አለው ማለት ነው እንዶ። የትኛው ጥሩ ስራ ስትሰራ አይታ ነው ሩታ ካንተ ጋር ጥሩ ታይም ለማሳለፍ የሚናፍቃት ማለት ነው? እሷን ቤት ቁጭ አድርጋ አስረግዘ ከማንም ሜዳ አህያ ጋር ስትንዘላዘል የትኛው ነገር አይታ ነው አንተን ጥሩ ጊዜ ለማሳለፍ የሚናፍቃት ማለት ነው እንዶ? ሊናፍቃት ተውና፣ እንድትጠላ እንድትጸየፍ እንድትርቅ እያደረግካት ነው እኮ ያለው ማለት ነው። እኛውም ውድ ተመልካቾች ዛሬ በሩታ ውሳኔ በጣም ነው የተደሰትኩት፣ ማለት ነው ደግሞ እኮ ፈርቷታል። ነብር እኮ ነች ስትኮሳተሪ፣ ቀላል ነብር ነብር፣ አንበሳ እኮ ናት። ከልብ ሴት ማለት ነው። ጋሽ ያልቅበት አላወካትም እንጂ ማለት ነው። ውድ ተመልካቾች ላይክ፣ ሽር፣ ሰብስክራይብ እያደረጋቸው እስከ መጨረሻው ከእኔ ጋር ሆኖ። ሌላው ምንድን ነው ያለችው? አንተ ክብሬን ልታስጠብቅ ካልፈለግ ከእኔ ክብሬን አስጠብቀዋለሁ ማንም መጥቶ አፉን እንዲከፍትብኝ አልፈልግም። አንተ የራስ ጉዳይ ብለዋለች ማለት ነው። ትክክል የራሱ ጉዳይ ነው። ለራሱ ክብሩን እስካልጠበቀ እስካላወቀ ድረስ ለነገሩ የራሱን ክብር ያልጠበቀ የሰውን ክብር ሊያስጠብቅ አይችልም ማለት ነው። ሌላ ምንድን ነው እማልፈልገው ሰው ከአንተ ጋር አለ ስትል ሰበብ አልፈጠረ መሰላችሁ። ቤተሰብ በደምብ ብሱማ እናወራበታለን። ላይክ ሽር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይም ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ ወይም ቤተሰብ ሆናችሁ፣ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉ ወዶች ዬ በደንብ ላይክ አድርጉ። ኮፒ ሊንክም አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ ማለት ነው። እንግዲህ ወደ መጣሁበት ወደ ገደለው ስገባ ዛሬ ጋሻ አልቅበት ሩታዬን ላለፈው ነገር፣ ላሳለፉት ጊዜያት ይቅርታ ሊጠይቃት መጥቶ ነበረ ማለት ነው። የፈለገውም ሊያሳስቃትም ምንም ሊላትም ቢሞክርም ወፍ የለም ማለት ነው። ልትስቅ አልቻለችም። ኮስተር አለችበት ማለት ነው። እና ምን አላት? እንደዚህ አይነት ታይም እንዲህ እንደዚ እየተኮሳተረችበት ምን አለ፣ እንደዚህ አይነት ታይም ከኔ ጋር ለማሳለፍ አልናፈቀሽም ወይ ሲላት፣ ሩታ በተኮሳተረውን ፊቷ አልፈልግም ማለችው ማለት ነው። ግራ ያጋባል አለ ማለት ነው። ግራ ያገባል። ለምን ገና ግራ እየተጋባ ትኖራለህ። ግራ ተጋብተሃል እኮ አንዴ ወደ አንዷ አንዴ ወደ አንዷ እየተሽከረከርክ ማለት ነው። ከአንዷ ሴት ወደ አንዷ ሴት እየተሽከረከርክ ገና ግራ ትጋባለህ። ይህማ ጅምሩ ነው። እንዲህ ጀማምረሃል እኮ እስከሚጨርስህ ደግሞ ትጦዛለህ ማለት ነው። ለምን ብሎ ይጠይቃታል። ቤተሰብ መልሱ ያለው እኮ አንተ ጋ ነው። አንድ ሴት እኮ ባሏን የሚናፍቃት ወይም ደግሞ ከእሱ ጋር ጥሩ ጊዜ ለማሳለፍ የሚናፍቃት ባሏ የሚያከብራት፣ የሚወዳት፣ ቦታ የሚሰጣት ከሆነ ብቻ ነው። በክብሯ የማይደራደር ነገር ከሆነ እ ለቤቷ በጣም ጠንካራ ወንድ ከሆነ ነው እንጂ እንዴት ነው እንዳንተ አይነቱ ዘልዛላ ወንድን ሊናፍቃት፣ ከእሱ ጋር ጥሩ ጊዜያቶችን ለማሳለፍን የሚናፍቃት ማለት ነው። እንዱ ያለማፈረ። እውነቴን ነው የምልህ። እንዶ ያለማፈረ እንኳን ጋር ጥሩ ጊዜ ለማሳለፍ ተውና፣ ጭራሽ ትርቀሃለች። ምክንያቱም የምትሰራቸው ስራዎች እሷን የሚያረቃት በመቶ ኪሎ ሜትር የሚያርቃት ማለት ነው። ጭራሽ እንድትጠላት እንድትጠየፈህ ነው እያደረካት ያለው ማለት ነው። ምን እየሰራህ ነው ያለው? ትዳርህን እያከበርክ ነው? ከሻልቅበት አንዳንድ ጊዜ ኩነቴ ነው ምለ አንተ የምትሰራቸው ስራዎች እኮ ያው አንደኛ ዝሙት ነው፣ ሁለት ወጣቱን በእንደዚህ አይነት መልኩ ትዳሩን እንዲመራ የሚያደርግ ስራ ነው እየሰራ ያለው ማለት ነው። ምንም መወሻሸት አያስፈልግም ማለት ነው። ሚስቱን ቤት አስቀምጦ እንደፈለገ ከሌላው እሺ፣ ገዳሚ እንዲል ከዛ ከዛች እንደፈለገ ተጫውቶ ደግሞ ተመልሶ ቤት መጥቶ ከዛችኛው እንደፈለገ እንዲሆን፣ አዎ እንደዚ አይነት ነገር ነው እያሳያ ያለው ማለት ነው። ጉድ እኮ ነው። አንተ ከዚች ሴትዮ ስታገጥ ትውላለህ፣ በቲክቶኩ እየተራገጥክ ትመጣለህ። እኔ እኮ በጣም ግርም የሚለኝ እኔ ዛሬ ሩታ የእውነቴ ነው የምላችሁ፣ እኔ ሩታ ስማርት ናት የምላችሁ እኮ በምክንያት ነው። የምትናገራቸው ነገሮች አንድ እንኳ ጠብ የሚል ነገር የለውም ማለት ነው። የእውነት ሰው ሁን ብለዋለች። አዎ ሰው ሰው ሁን አታስመስል። እኔ ጋር ስትመጣ ሌላ ነ፣ እዛ ስትሄድ ሌላ ነ። እውነት እኮ ነው። እሷ ጋር እንደወንድ ወንድ ወንድ ያጫውተዋል ማለት ነው። እዛች ጋር ሁልጊዜ የምንናገረው ነው ጭንቅላቱ እንደተመታ እባብ

አንገታቸው ወደ ሰማይ አቅጥጠው እንትን እንደሚሉ እንስሳቶች ጥርሱ ማቅጠጥ ብቻ ነው በቃ። ቢያንስ እኮ ለራሱ ክብር እኮ የማይጨነቅ ሰው ነው አብርሃም ማለት ነው፣ ለሚስቱ ተውትና። አንድ ሰው የራሱ ክብር ሲያስጠብቅ ነው የሌላውንን ክብር የሚጠብቀውም የሚያስጠብቀውም ማለት ነው። ቤተሰብ የራሱን ክብር የጣለ ሰው የሰውን ክብር ያስጠላል። በቃ ይሄ ነው ማለት ነው። ስለዚህ ሄርሜላ ጋ ያለው አቋም ሌላ ነው፣ ሩታ ጋ ያለው አቋም ሌላ ነው። ጋሻ አብርሃም እውነቴን ነው የምልህ ጋሻ ያልሰጠው አብርሃም አላልኩ ጋሻ። አልቀበት ትክክል ነው የተናገረችን። የእውነት ሰው ሁና አታስመስል። ሩታ ጋር ሌላ እና ሄርሜላ ጋር ሌላ ነው። አንተ እኮ ለትዳርህም ለራስህን ክብር የሌለህ ነው። ለራስህ ክብር ቢኖረ ራስህን ታስከብር ነበር። እንደፈለገች ስታሻሸ እያገጠጥክ ጥርስህን እያገጠጥክ አስቅም ነበረ። እንደት እንዴት ነው ሚስትህ እዚች ጋ አንተን የምትናፍቀው? ወይ ደግሞ ከንተ ጋር የምታሳልፋቸው ጊዜያቶችን የምትናፍቀው? የእኔ ወንድም አይደለም መናፈቅ ጥተውና እንደ መጥፎ ነገር ትጸየፈሃለች። በቃ ትጸየፈሃለች አልኩህ፣ እኮ ጉድ እኮ ነው። እኔ በጣም ያስደስተኝ ነገር ምንድን ነው? እያንዳንዱ ያመጣቸው ሴቶች በሩታ ላይ እንደፈለጉ አፋቸው ይከፍታሉ። ዛሬ ላይ ግን እውነቱ ነው የተናገረችው። ማንም መጥቶ በእኔ ላይ አፉን እንዲከፍትብኝ አልፈልግም። አንተ ካላስከበርከኝ፣ ወዲህ እኔን ራሴን አስከብረዋለሁ። ጀግና የእኔ አንበሳ አስከብሪ። እንደው በደንብ ለብለበሽ እንደው ባባረረሻቸው ማለት ነው። አስከብሪ። ከትላንትና እንደፈለገች አፏን ልትከፍትባት ፈልጋ ነበረ፣ ያቺ የሜዳ አህያ ማለት ነው። እሷም አስቆመቻት፣ ልክ ልኳን ነገረቻት ማለት ነው። አንተ ራስ ጉዳይን እንደፈለገ ያድርጉ፣ እኔ ግን ራሴን፣ ክብሬን አስጠብቀዋለሁ፣ ሴትነቴም ብላለች። ጀግና አስጠብቂ፣ ደስ ይላል። ከዚህ በኋላ እንደው በክብርሽ ባትደራደሪ ደስ ይለኛል ማለት ነው። ማንም እንደፈለጋ አፉን ባይከፍትብሽ ማለት ነው። ባይከፍትብሽ በጣም እኔ እኮ የሚናገረው አቅ አብርሃም፣ ለምንድነው እስካሁን ድረስ ያልለሹ ልጅ ውለጁ? ናፍቆኛል። ምን ነው ጎትታ ነው እንዲ የምታወጣው? ምን አይነት ጥያቄ ነው? ከናፈቀ ደግሞ አላህ እስከሚሰጥ ድረስ በትዕግስት መጠበቅ ነው። አንተ ምን የናፈቀህም አትመስልም እኮ ልጅ የናፈቀ አይደለም የምትመስለው። እንደውም አንተ የሴት ጣር ያለብህ ነው የምትመስለው ማለት ነው። የሴት ጣር ሚስትህ እስከምትወልድ ድረስ እንኳ ያልጠበቅ ማለት ነው። ሌላው ከአንተ ጋር የማልፈልገው ሰው አለ ስትለው፣ የሜዳዋ አህያ ናት። በቃ ውሽማዋ ማለት ነው። ማነው? እኔ እኮ እንደዚህ አይነት ውስጥ የምገባ እኮ አንቺ ስለምታናድጅኝ ነው። እንደውም እኮ የባሰ እዛ ውስጥ እንድገባ እያደረግሽኝ ነው። አንተ ሰበቡ ሰበቡ እኮ ነህ ሩታ። ምን አናዳህ ነው? ወደ ሄርሜድ ላይ ሄድከው ማለት ነው። በሩታ ሰበብ ትፈጥራለህ። እሷን እኮ ይቅርታ ሲላት እሺ ስላላለች ወይም ደግሞ ነይ አብረን እንሁን ሲላት እሺ ስላላለችው ነው ወደ ሄርሜላ የሄደው እንድትባል እኮ ነው ዛሬ ያደረግከው ማለት ነው፣ እንጂ ሩታ አንዳችም ነገር ተናግረህ አይደለም ወደ ሄርሜላ የሄድከው ማለት ነው። ሰላም ፈጥረህ ራሱ ከእሷ ጋር ሰላም ፈጥረህ ታርቀህ ራሱ ሰላም ካወረድክ በኋላ በማግስቱ ቃል ከገባህ በኋላ በማግስቱ ከእሷ ጋር ስትጨማለቅ ነው የምናየህ ማለት ነው። ከአንገት ስር ከአንገቷ ስር ከጭኗ ስር የማትወጣው አንተ ደግሞ ምክንያት ፈጥረ ሩታ እንድትሰደም ታደርጋለህ ማለት ነው። በዚህ አጋጣሚ ጋሽ አልቅበት እየ እውነቴ ነው የምልህ። በቃ ምንም አያስተምርም፣ ምትሰራውን ስራ ምንም አያስተምርም ያስጠላል። በቃ ዝሙት ነው አልኩ። በቃ አንድ ለአንድ ዝሙት ነው። ዛሬ ሌላ ወሬ ነው የምታወራው፣ ነገ ደግሞ ከዛች የምታወራው ሌላ። በቃ ምንም አቋም የሌለው የገበታ ውሃ ልበለ በቃ፣ አንዴ ወዲህ ወዳ የምትለው ማለት ነው። ለማንኛውም ሩታዬ በሰላም ወልድሽ በሰላም ልጅሽን ለመታቀፍ ያብቃሽ። እንግዲህ ጊዜዋም አልፏዋል እያለ ነበር ማለት ነው። ሄደሽ እንደው ቼክአፕ አድርገሽ ልጁን በቪዲዮ ሊየው። ምነው የእናንተ ቼክአፕ ነ የአንተ ቼክአፕ ምንድን ነው? በሳምንት ሁለት ቀን ነው እንዴ? እኛ የምናውቀው በወር አንድ ቀን እንደዚህ ነው። መውለጃ ሲደርስ ደግሞ የሆነ ቀጠሮች ይሰጣል። በሳምንት ሁለት ጊዜ እኔና ቼካፕ ተደረገ ሊባል ይችላል። ምንድን ነው አንተ በፈለግከው ሰዓት ብቻ ሆስፒታል ገብተህ እሷን አስተኝተህ ቪዲዮ ለማየት ማለት ነው። ጥሩ አባት ስትሆን እኮ ይሄን እድል የሚሰጥህ ማለት ነው። ጥሩ አባት ስትሆን ማለት ነው። የአባትነቱ ብቃት ሲኖረህ ነው አንተ የልጅህ ማለት በሆድ ውስጥ ያለው ልጅ ትተህ እዚች ጋር ከሌላ ሴት ጋር ስትራገጥ እንዴት ነው የአባትነት ክብር የሚሰጠ ማለት ነው።